ኢኮኖሚክ ስይ ባላ ነው። የወረዳ ሰባት ፋይናንስ ጽ/ቤት ሃላፊ ነኝ። እንደ ወረዳችን ፋይናንስ ጽ/ቤት የምንሰራቸው ስራዎች አንደኛው የውስጥ ገቢ ማሳደግ ነው። ሁለተኛው ግዢ አፈጻጸም ነው። ሶስተኛው እና ዋነኛው ደግሞ ኦዲት እና ኢንስፔክሽን ናቸው ማለት ነው። እነዚህ ስራዎች በስድስት ወር ውስጥ የተሰሩ ስራዎች አሉ። ከነዚህ አንጻር ስናይ አሁን በገቢ ማሳደግ ላይ እቅዳችን የዓመት እቅዳችን ወደ 3 ሚሊዮን ነበር። ነገር ግን በስድስት ወር ውስጥ ወደ 4 ሚሊዮን ስምንት መቶ ሺህ ብር ከመቶ ፐርሰንት በላይ ማለት ነው ከመቶ ፐርሰንት በላይ የአመት አፈጻጸማችንን ያሳደግንበትና ትልቅ ለውጥ ያመጣንበት ስራችን ነው ማለት ነው። ሌላው በኦዲትና ኢንስፔክሽን በሁለት ሺህ አስራ ሰባት ኦዲትና ኢንስፔክሽን ለማድረግ ወደ አስራ ስድስት አካባቢ ነበር ያቀድነው ከ ከሶስት በስድስት ወሩ ወደ ስምንት አካባቢ ጨርሰናል ማለት ነው። ይህ ምንድን ነው የሚያመለክተው በስድስት ወራችን ውስጥ ሀምሳ ፐርሰንት ድረስ መሄዳችንን የሚያመለክት ነው ማለት ነው። ሌላ በግዢና በግዢ በተመለከተ ግዢያችን ወደ ከአመቶ አንጻ ስንመለከት ወደ አምሳ ስምንት ፐርሰንት ላይ ደርሰናል ማለት ነው። የተያዙ ግዢ ወደ አስራ አንድ ሚሊዮን ነው ለግዢ ያዝ ነው። ከዛ ውስጥ ወደ ስድስት ሚሊዮን ዘጠኝ መቶ አርባ ስድስት ሺ አንድ መቶ ዘጠና ዘጠኝ ግዢ በመፈጸም በፐርሰንት ትም ስናይ ወደ አምሳ ስምንት ፐርሰንት አካባቢ ይሄድንበት ስራዎች አሉ ማለት ነው። እነዚህ እነዚህ ዋነኛ የፋይናንስ ስራዎች ናቸው ማለት ነው። በስድስት ወር ውስጥ ያቀናቸው አሁን በመልካም አስተዳደር ያቀናቸዋል። የውስጥና የውጭ መልካም አስተዳደሮች ያቀናቸዋሉ። እነሱም አራት ናቸው ማለት ነው። እነሱም አራቱንም ማፍታት ችለናል ማለት ነው። እነሱ ምንድን ናቸው? አንደኛው የሀይቤክስ መቆራረጥ ነበር። የሀይቤክስ መቆራረጥ ትልቅ ፈተና ነበር ማለት ነው። እንደ የውስጥ መልካም አስተዳደር ችግር እሱም መፍታት ተችሏል ማለት ነው። ሌላው የባጀት ዝውውር ነው አለባ ባይ ዝውውሮች ነበሩ ከዚህ በፊት እሱም የውስጥ መልካም አስተዳደር ችግር ነበር። እሱንም በዚህ ወደ 2017 መፍታት ይችለናል ማለት ነው። የፕሮፖዛሎች የስልጠና ፕሮፖዛሎች መብዛት ነው። እነዚህ የውስጥ መልካም አስተዳደር ችግሮች ነበሩ። እነሱ እነሱ መፍታት ይችለናል። ሌላ በባለድርሻ አካላት ጋር የምንሰራቸው ስራዎች አሉ ማለት ነው። ለምሳሌ ከደንብ ማስከበር ጋር የሴቶች ልብስ መቀየሪያ ቦታ ችግር ነበር ማለት ነው እንደወረዳው እሱም ግን ከባለድርሻ አካላት ጋር በአንድ ላይ በመሆን ከደንብ ና ከፋይናንስ አንድ ላይ በመሆን እሱን መፍታት ችለናል እሱ ብቻም ሳይሆን ከዋና ስራ አስፈጻሚ ስር ካሉት አንደኛው በጸረ ሙስና ና ስነ መባር ነበር ማለት ነው እነሱም ለብቻ ቢሮ ያስፈልጋቸው ነበር የውጭ መልካም አስተዳደር ችግር ነበር ማለት ነው እሱም እሱንም ከዋና ስራ አስፈጻሚ ጋር በመተባበር ለብቻ ቢሮ ሰርተን ችግራቸው እንዲፈታ አድርገናል ማለት ነው አሁን ግን አልፎ አልፎ የሚያጋጥመን ነገሮች ምንድን ነው የባጀት ጥረሶች አሉ ነው እነሱ እንቅፋት የሆኑብናል ዋ አንዳንድ ስራዎች ለመፈጸም እነሱን እንቅፋት የሆኑብናል። እሱንም ከሚመለከተው አካል ጋር እየተናበብ እየፈጣን እንገኛለን ማለት ነው። እንደ ጽህፈት ቤት ባጀትን ስናስተዳደር ያው ግልጽና ግልጽኝነት ባለው መንኩ ነው የምናስተዳድረው። ለጽህፈት ቤቶቹም በየሩብ ዓመቱ ባጀታቸውን እንዲያውቁ አይቤክስ ሪፖርት እንሰጣቸዋለን ማለት ነው። ያም ብቻም ሳይሆን ጽህፈት ቤቶቹ በፈለጉ ሰዓት ባጀታቸው ስንት ላይ እንደደረሰ ማወቅም ይችላሉ ማለት ነው።